አንቺን ማንገረሽ እኔ ማ? መስታወት መስታወት ላይ ቆሜ እንዴት መልበስ እንዳለብኝ ሰው ማይ ነግርሽም። ራሴን ራሴ ነው እኔ የገራሁት። ገብተሽ እዩ እንዴት እንደምለብስ እንዴት እንደማረግ ያውም የትን ቦታ ሳሌድ። እኔ ኮ ቤት ውስጥ ለመቀመጥ ነው ምለብስ። የስንት አመት ሸንተሪ ልብስ የምትለብሷላችሁ ታስቆኛላችሁ። ይሄ ጉድር ነው ምናምን፣ ሶስት ብር ነው አምስት ብር የሚሸጥ አለ። ስሙን ረሳሁት። ሲሲ ነው ሲሲ ነው ምናምን የሆነ ብቻ ጓደኛዬ ነግራኝ ነበር። እዛ እኮ ነው የሚገዙትን ነገር ብላ ይህን ስቶር ነው ያላቀው። እሷም ከሰፈር ያለ ብላ ነግራኝ ነው። ፋይቭ ዶላር ሱሪ ፋይቭ ዶላር ደግሞ እኮ ሲበጣጠሱ ሞልቶናል። እኛ ማሳየት ከፈለግን እንግዲህ ያላችሁን እያሳያችሁ ነው። ምናችሁ ነታደ ሌላውን ማታሳዩን ካላችሁ ታዲያ ለምን አታሳዩንም? እኛ ሞልቶናል። ሾ አፕስ ስለማንወድ ነው የምትሉ ሰዎች አላችሁ። ባታሳዩንም እኮ ለብሳችሁ ስትወጡ እናየዋለን። ስናይ ግን አንድ ነገር የለም። አንዳንዱ ማ አሜሪካ የሚኖርም አይመስልም እኮ ማርያም። እንዲህ ለልብስና ለጫማ በነፃ እኮ አይመጣም እዚህ ሀገር፣ ተከፍሎበት ነው የኒቱ ስፔንድ ማኔ ለመዘነጥ፣ ጋይስ ለመዘነጥ ስፔንድ ማድረግ አለበት አንድ ሰው። ዛሬ እኮ እያንዳንዱ ሰው የሚለብሰውን ነገር ብታወጡት፣ ቀጨብ ቀጨብ ቀጨብ አድርጎ ያመጣል እሱ አይነትና የቤላ እንዳደረጋችሁት። ምግቡን ብቻ አይደለም ልብሱን፣ እያንዳንዱን እስካምታደረጉት፣ የት የት ያው ዮኒ ማኛ እንዳለው። ዮኒ እኮ አንዳንዴ ይናገራል። ካለሮ ራሱ አይሸጥ የምትለብሱት አለ። እውነቱን ነው፣ የሆነ ቡራቡሪ ነገር የት እንደምታመጡት እንደው የኢትዮጵያ አረንጓዴ ቢጫ ቀይ ተብለን ያደግንበት ነው። አንዳንዱ የት እንደሚመጣ የለም፣ ከለርለስ የሆነ ቀለም አለ። ልጆቼ ሲጫወቱ ፔንቲንግ የሚያደረጉት አይነት ከለር ያለው አንዳንዴ ልጆቹም ሊጫወቱ ነው ስዕል ምናምን ለመሳል እነሱ የሚያደረጉትን እናንተ ነው፣ እንዲህ ነጭ ቀሚስ ነጭ ነገር ገዝታችሁ ፔንት የምታደረጉት ራሳችሁ። ከለሩ የለም፣ አይታወቅም እኮ ከለሩ አንዳንዴ ይሄው እንግዲህ ስናገራቸው ኢ እያሉ ያለቅሳሉ። አልቀሽ ሰቅሰቅ አብለሽ ትላሻለሽ፣ ትረገጫለሽ፣ ታዳምጫለሽ፣ ትገሪያለሽ፣ አስተካክለሽ ራስሽን ትመጫለሽ። እኔ ግን ቤታንማ ትቀኑባታላችሁ ክርስቶስን። እኔ እንዲያውም ስታንጫጫችሁ ደስ እኮ ነው የሚለኝ። አንዳንዴ ያው ባንነጋገርም በጣም ነው ደስ የሚለኝ፣ እውነት ለመናገር አሁን ከዚህ ሁሉ ህዝብ ቤታ ሌሉኛል እኔ እኮ ያስቁኛል። ይሄን ያሉ እንደ ነርባችሁ ነው የነካቻችሁ። ማርያምን በጣም የምታስቁኝ እኮ። ስንት ጥግ ጥጓን አትሄዱ። ብዙ አዛውንቶች አሉ። ዞር ዞር እያላችሁ ሄዱ። እኔ ማወራው በጣም ስለ ብዙ ሰው ነው። ጋይስ እን ይሄን ያላሳቃችኋላችሁ እንዴ? እሷ እኔ እኮ አልሄድም። በቤታ ዙሪያ እናንተ ነው የምትሄዱት። እብላችሁ ስለምትውሉ ነው የማታውቁት። ማይ ጋድ እንትና ተመጅ ታኛለች ባይዘወይ ቤላዬ አትሊስት ነግረናት፣ አስተካክለናታል። አንድ ሰዎች አሉ የምናስተካክላቸው፣ ደግሞ ቆይ ያየዋቸውም ትንሽ ልከታተላቸው በደንብ እንዴ ህዝቡ መከበር አለበት። በቃ ሁለት ሰው ተጣልቷል። ከሁለት ሰው ውጭ አትወጡም እናንተ፣ አሁንም ጥግ ጥጉን አትሄዱ ነው ምላችሁ። ሊያይ በጣም የምወዳት አራዳ ያለ ያለኔ ማርያም አራዳ ናት። ከሁለቶች አይዘሉም ንግግራቸው። ሌላስ ደግሞ እስቲ እንትናንም ጨምሯታ፣ ኤልሻዳይ እሷ ናት የቀረቻችሁ እንግዲህ ከእናንተ ጋ። አሁን ባይቡን የያዙት እነሱ ናቸው። በቃ ውጡ ከነሱ እኔ እነሱ ጋር አሉልም፣ ጋይስ ከነሱ አትወጡም። በቃ ቢኮዝ አሁን ያሉ እነሱ ናቸው አየሩን የያዙት። እኔ እኮ ብዙ ሰው የሚከታተለው ሰው ላይ ቁጭ አለልም ጋይስ። ሌላ ያልታየ ነገር እኔ ከዚህ ሰውጣ ራሱ አይጂ ላይ ነው የምታገኙ። ዝም ብዬ ማየው ዝም ብዬ ብዙ ነገር አለ ደስ ደስ የሚለኝ ነገር። ውጡ ከዛ ጥግ ጥጉን አትሄዱ፣ ወጣ ወጣ ብላችሁ ብዙ ሰዎች አሉ። አሁን አንዱ ማስተካከላቸው ሁለት ሰዎች እዚህ ላይ ብላይ አንቺ ማነሽ ስትሉኝ፣ በደንብ ቦታቸው ላይ ሳስቀምጣቸው ደግሞ ታውቁኛላችሁ እኔ እንደራሴ እኮ ነው የምኖር። ሂደሽ አትጸልይም፣ አንጡራ ማይም ኦርደር አታርጊኝ። እኔ ቤት መጥሽ ከምትዩ ቂጥሽን እያንቋለጥሽ ብታሳዩ ሙዚቃ ስትከፍችለት ስትጣይ፣ ድራማ ምናምን የሆነ የሆነ ነገር ነው የሚያስደስተው። የምን አባሽ ጾም ጾሎት ነው? ጾም ጾሎት ብትጅ ዚ ቲክታክ ላይ ምን አባሽ ትሰራለሽ? ሰይጣን የተጠናወተሽ እኔ ህብረተሰቡ የሚያስደስተውን ነው ማድረግ እበት። ጠፊ ትውልድ አንቺ ምን እያረግሽ ነው እዚህ እኛ ስናጠፋሽ መጥፋትሽ እኮ ነው የሚያናደኝ። እኔ ግን ተረፍስ ነው አምላክ የረንደው። እባክህ እባክህ፣ ትመጣለህ ነበር የተባለው እኮ ፈጣሪ እንደው መጠ ምን አለ ቦታ ቦታችን የምታስዘው እነሱ ነው። ጓደኛዬ የሆነ ጓደኛ አለኝ። አትመጣም ስለ እግዚአብሔር አንድ ቀን እመጣለሁ ብሎ ነው የቀረ ይላል።

ምን አባታቸውና አታቋርጭኝ። ስሜትሽ ይቋረጥ፣ እንደው አይድገምሽ። ቀሎች ሂድ አፈርቤ ና አንቺ አፈርቤ፣ ስድስት ጊዜ ድንጋይ ድንጋይ ላይ ቁጭ ብርሽ የተቀመጥሽ ልጅ እንዳመጭ እዚህ ጋር በሰው ልጅ ፕሮፋይል እየተጠቀመ ምትመጩ እከካም ድንጋይ ሳንቺ ድንጋይ ኮብልስቶን ምትመስኝ ሴትዮ። እንደ አፈርቤ ኮብልስቶንስ እንደ ቤት ይሰራበታል። ምን ስድስት ጊዜ ድንጋይ እያለች ትጽፋለች። ይቻን ጡራ አይቼዋለሁ። ስድብሽን ምንድን ነው ስድስት ጊዜ ምጽፊብኝ? ኧረ አፈርብኝ። እንደው ቀንሽ እንደዚህ ይጭስ መረፋት እንደ ይጭስ ብዬ ልረግማት ያሰብኩት ልጅ ይጭስ አልኩኝ። ከጨሰ ደግሞ ሊያምር ነው እንደው ይንደድ ይንደድ ምርቃ ነው መሰል። ምን ልበላት ጋ እንደው ፖርሳሽ የጥፋብሽ መንገድ ላይ ስትሄጂ አንዱ አርጎ ላፍ አርጎ ከነ አይዲሽ ከነ ካርድሽ፣ አሜሪካ ላይ የምትኖሪ ከሆነ ዴምቤ ቤ ለዴምቤ ያንገዛግዝሽ እንትንሽ ላይሰንስ ላይሰንስሽ ጠፍቶ እንደዚህ አይነት ልፋት ነው። እኔ ማልወድ ቀበሌ መሄድ ምናም ድሮ ማልወድ ምን ቀበሌ ስኳር ሊቀበሉት ይሄዱ ቤተሰቦች። እንደው ላይሰንስሽ ይጥፋብሽ፣ አሜሪካ ምትኖሪ ከሆነ ከነ ካርድሽ፣ ኢትዮጵያ ምትኖሪ ከሆነ ደግሞ አንዱን ጫማሽን አውልቆ ሰው ይሰዱብሽ፣ በእግርሽ ተዋረጅ ሄድሽ። አንቺ ከካም ዳት ዳትሴት መርቃት አለው እንደ ሳላስበው ደግሞ ተቃጠልን እኮ ዘንድሮ እንደው፣ ይጥፋባችሁ መኪናችሁን ልትነዱ ስትሉ ላይሰንሳችሁ ጠፍቶ ለፖሊስ ይዳርጋችሁ። እዚህ ጋር መጣችሁ የምትሳደጉ ሰዎች ጠብ አይልም። ደግሞ ላይሰንስሽ ጠፍቶ እንደው ተደናገሪ፣ ሶስት ልጅ ይዘሽ ደምቢ ለደምቢ ዙሪ፣ ወረፋው ወረፋ ኔክስት ዊክ ይበልሽ፣ በቃ እዚሁ ደምቢ እንትን እዚሁ ሀገር የምትኖረው አሜሪካ ደምቢ ለደምቢ ተንከራተች፣ ክርትት በይ ፎርሳሽ እንደው ይጥፋ ከነ ሁሉ ነገርሽ ከነ ካርድሽ ከነ ባንክሽ ከነ ክሬዲት ካርድሽ። ፎርሳሽን እርስት አርገሹ የሆነ ጥቁር ይዞት ይጥፋ። ከዛ ከርተ ሶሻል ለሶሻል ሴኩሪቲ ከንደገና እንደ አዲስ ለማደስ ግሪን ካርድሽ ሁሉ ጥፍት ይበል። ዛሬ ተነሰቸብሻለሁ። እያንዳንድ አሜሪካ ላይ የምትኖሪ ፎርሳሽ ይጥፋ። ሶስት ልጅ ይዘሽ ዴምቢ ለዴምቢ ቢ አሳየ። በቃ ደሴት ሰጠዋት። እንዴ እንቃጠን፣ እንደ እነዚህ ደናቁርቶች። ከዚህ በኋላ እንደውም እንደዚህ ነው። ፖርሳሽ ከጠፋ አስታውሽኝ። ጠብ አይልም ይሄ ንጹህ አይደል ልቤ ይደርሳል። ዲም ቢለ ዲም ቢ ተንከራተች። አንተም እንደው ወንድ ከሆንክ አን ጀላፋ ይሄ ጣማ ጫማን ሊቀደር ትንሽ የቀረው እንደዚሁ ክርጥት በል። ስራ አርፍደ ስራ አርፍደ ላይሰንስ ቀርቶ ወንድ ከሆንክ የተሳደብክ ደሞ እንደው ክርጥት በል። ሚስትህን ሌላ ሰውችት እያረገች ያዛት እዛው ላይ አፈር ብላ። ወንድነት ወንድነትን ይንጠቀው። ከርታታ ከፍታታ እንደ ተቃጠን ከዚህ በኋላ እንዲያውም እንደዚህ ነው። እንትን ምላችሁ የኔ ጠፋ አይልም። ድንገት ከጠፋ ላይሰንስሽ እኔን አስታውሽኝ። ደናቁርት፣ እንዴ ሞትን እኮ በስድብ ሞተናል። ከዚህ በኋላ በእንትን ይሻል ኛል። በርግማል። ላይሰንስሽ ከጠፋ እኔን አስታውሽኝ። አሜሪካ ላይ ሆነሽ መጠሽ ተናገሪ ጠፋኝ ብለሽ የእውነት ይሄ በጠዋት አይናቸውን ሳያብሱ ፖርሳችሁን እርሱት። እንደው እኔ አውቃታለሁ ቺ የላይሰንስ ጠፍቶባችሁ እንደገና ልታወጡ የምትሄዷትን ውጣውረድ ስለማቃት አንዳንድ አንድ ስቴት ደግሞ ሲቀጥሩ ሁለት ወር ሶስት ወርም ያደርጋሉ። አሁን እዚህ ዳላስ ለማውጣት ሶስት ወር ነው እኔ የወሰደብኝ ቀጠሮ በቀጠሮ እንደው ስድስት ወር ያድርገው የእናንተን ቺ ላይሰንስ ሶሻል ሴኩሪቲ ምናምን ልታወጪ ስትይ፣ ክርትት በይ ሁለት ልጅ ይዘሽ አንዱን ካርሴት ስታስገቢ አንዱን ስታወልቂ

ፒኤችዲ ደናቁርት ፉል ታይም ከክ ይበዛል እኮ እዚህ ቲክታክ ላይ። ኧረ አምላኬ፣ ሴፕቴምበር መቼ ነው የምትደርስ? እባክህን እባክህን ከነዚህ እንደው ደነዝ ድንዙ ሰው እንደው አላቀኝ እኔ ለምን የሆነ የዞረበት ስፓኒሽ ጋር ሀዋሪዩ ስላሉልም የሆነ ስራ ገብቼ የዘንድሮ ሰው ለነገሩ ሀዋሪዩ ስትዩት አክሰንቱን የማይገባው ሀኦልድኒ ይላል ደግሞ የደነዘዘነጫ ጭባ አብሰንቱ ከባድ ነው። እኔ ብዙ ጊዜ ሀዋር ዩ ስላቸው ሚ ሀኦልድሚ ይሉኛል። ማርያም ሀኦልድሚ ይለኛል። ሀዋር ዩ ዝለው የተማረ እንትን የትምህርት ፊልዳችሁን ነገሩ እዚህ ጋር አላችሁ ሰዎች ስልጣን ስሰጥ አሁን እኔ ዝንብዬ ሰጥም ለማንም ደናቁርት ቁርት። እንዴ፣ ሁልሽን ነው መቀማሽ? አሁን እዚህ ያለሽ ሞደሬተር ከኔ ሁልሽን አሶጣሽ እዚህ ቤት ሞዴሬተር ይዘው እኔ እንድለፈልፍ ነው እንዴ? እዚህ ምን እያደረጉ ነው ስልጣን ይዘው፣ አንድ ሰው እንኳን አይገኝም እንዴ? በዚህ ሰዓት በሁለት አካውንቱ ሞዴሬተር የያዘ ሰው አለ። ስልጣንን ከድሮ ጀምሮ በሚኒሻ ጊዜ እናት አባቱ ጋር እናት አባቱ ሊወርስ ሲጋጋጥ እንደነበሩ በሁለት አካውንት እንዴት ሞዴሬተር ይያዛል? ግን እኔ ራሴ መስጠቴ ደደብናይ እናይ። ሁልሽን አንስቸብሻለሁ ዛሬ እንደውም በባዶ ነው የምንቀሳቀስ እዚህ ቤት ዛሬ ኢትዮጵያ ፍሱ ውስጥ ስትረስ ያላቸው ሰዎች እዚህ መጣው ይስተደው ማሜ ያስገብኝ አላስገባም አላስገባም፣ እንዴ ምረጎማ ጫማ ፊት እኔ በምን ልታይ ነው? እናንተ ገብታችሁ እያ አንዳንዱ ላይፍ ላይ ሞልቶ ሲዛዛግ እንደሚውለው አላስገባችሁ፣ በዛው ቁጭ በሉ። እኔ እኔ አስገብኝ ብሎ የሚገባ ሰው ደግሞ ቀልቤ ይነግረኛል። ምንም ፍሬፈርስኪ ወሬ ግብት ይሉና እግዚአብሔር የሰጠኝን ቁንጅና ማምዬ ዩ አር ሶ እኮ ቢቲፉል ቢዮንሲ ነው የምትመስይኝ። የኔ ጀግና ጀግንነቴ እኔ የትኛው ጦርነት ሂጄ እንደታገልኩና እንደተኮስኩ ባላቀው ዩ አር ሶ ፕራውድ ምናምን ፓወርፉል ምናምን እንዴ እኔ ጀግና ብላችሁ ሰውን እኮ ስት ማይክ ኪዩን ምናምን የምትሉት የቲክታክ ኪዩን ምናምን የምትሉት ነገር አላችሁ። የት አባታችሁ ይጄ ነው እኔ ምንሽርና ጠመንጃ ይጄ የታገልኩ ግን ልጆቼ ግዴታ ነው ማሳደግ። ምን አባታችሁና እንደዚች፣ ሁለት ብር ብትሆን ሰው ባለውን የኔ ፍቅር፣ አይ ላቭ ዩ ቱ። ሰው ፍቅሩን ለመግለጽ እንደዚህ ነው በቃ። ዛ ሴት የኔ ጀግና እያሉ ልባችን አደረቁን እኮ። ጥቃቅንና አነስተኛ ችጋራም እኮ ነው የሚመጣው ችጋራ። ይህ ለሮዛና ለታይታኒክ ኋላ ያልሆነ ፍላወር የደረቀ ፍላወር፣ ሰላሳ ላይ ቁጭ ብላ አንተ ሰውዬ ደሜን ነው የምታፈላኝ። ምንድን ነው ጄ ምናምን ራሳ ንበው ሲጀመር የሶስት ሰው ስም ፊደል ፊደል ይዘህ ትዞር አለ። ሰላሳ አንድ ሌቭል ላይ ቁጭ ብለህ ፖርሳ ዋሌት ጥፋብህ፣ መኪና ስትነዳ እዚሁ አሜሪካ ላይ ዛሬ እዚህ ነው በቃ እያንዳንድሽ ዋሌትሽ ጠፍቶ ከነ ግሪን ካርድሽ ከነ ላይሰንስሽ ብትፈልጊ ሶሻል ሴኩሪቲሽንም ውስጥ ታደርጊያለሽ። ክርትትትትት በሉ መኪና እየነዳችሁ ላይሰንሳችሁ ጠፍቶ በቃ ደሜን አካፍሎት ብያለሁ ዛሬ። እንዲህ ችጋራም ችጋራም ነው እዚህ ቤት የሚመጣ። ሰው ሰላሳ አንድ ሌብል ላይ ቁጭ ብሎ እንዴት ፍላወር ይሰጣል? የምን የድን እንደሱ ነው። አሁን ዋሌት እንዳይጠፋ ዘሰላሳ ሌብል ከፍ ከፍ ያለ ነገር መስጠት አለባችሁ። አንቺ ከድሮም ጀምሮ ስትረስ እንዳለብሽ አውቃለሁ። ጭንቅላትሽን ይዘሽ ፕሮፋይል፣ በቃ ፍዝዝ ቅንዝዝ ድንዝዝ ያለ ህይወታችሁ። አንዳንዶቻቸው አገጫቸውን ይዘው ፒክቸር ፕሮፋይል ያደርጋሉ እንዲህ ብለው እንዲህ ብላለች። አለች አይለቅ አይለቅም። እንዲህ አረቀየው። ሀይ እንቁዬ፣ ከኔ ጋር እንዳትታይ ፖሊስ በፈጠረሽ። እዚህ ቤት በግ ከታረደ ስንት ጊዜ። ቃሪያ የሚገባበት ወጥም ተሰራ። እኔ አልፈልግም ቃሪያ አታቃጠኝ። ወደዛ ሙቀቱ ራሱ አንገብግቦኛል ራሴ አሊያን ፎቶች ተለጥፎ እንዳይኬድብሽ፣ ስነስርዓት ሳቃጅ መመላለስ የለበትም። ክርስትና እንደተጠራ ሰው ደሜ ነው የሚያፈሉኝ። እነዚህ ሌብል ያለ ሰዎች ዘው ዘው ዘው እያሉ ሲገቡ ምን አባቷን ምትመላለስ ስላለው ያሳውቃል እኮ ስትገቡ። እዚህ ጋ ጋይስ፣ ሌብላችሁን እያጠፋችሁ ወይ ቁጭ ብላችሁ አዳምጡ ወሬ። ለዛ ነው ማጠፋው። አንዳንዱ ግን እንዲታይለት ይፈልጋል።

እኔ እኮ ይሄ ምድር ላይ የቆየ ኮመንት አጣፉ። እዚህ ጋር የቁጭራ ሰፈር ነገር ነው ያለሽ ትኝ ያለሽ። አሁን እኔ ቁጭራ ምን እንደሆነ ራሱ አላቅም። እኔ ያደግኩት ግቢ ውስጥ ነው። የኔ እናት ሌባ ይገባል ተብሎ ከበደና አለማየሁ የሚባል ዘበኛ ነበሩን። እኛ ቤት አጥሩ ራሱ የሽቦና የጠርሙስ ነው፣ ቤቱ ዘለሽ እንዳንቺ አይነት ሌባ እንዳይገባ። እኔ ሰፈር ውስጥ እኮ አላደግኩም። ፀጉሬን እየጠመለልኩ እናቴ ነገርኩ ሽኮ እኔ እንዳደኩ። አንዳንዱ እኔ ጀግና ልጅ ለኝ ይላል። ወጡ እንዴት እንዳደጋችሁ እንኳን ትንሽ ጭምጭምታ እንኳን የለም ለመስማት። እናት አባት እንደብቀ እዚህ የምትመጣ እንዲህ እኔ ያደኩ አገር መቀየር ለውሸት ይመቻል ትላለች እናቴ። አገር መቀየር እንደ ሁሉን ሰው ቲክታክ ላይ ጀግና ጀግና ነው የሚያጫውተው። እዚህ ጋር መጠሽ እኔ ማላቀውን አማርኛ ይሄ ቦርኮ ቁጭና ምናምን ምናምን የምትሉት ስድብ እኔ አላውቅም። አንዳንድም ከሰፈርም ካደግሽበትም እኮ ሰፈር ለሰፈር የቦሌ ልጅ አሁን ኬክ ነው የሚመስለው ያልኩሽ ለዚህ ነው። አሁን የጻፍሽውን ነገር እኔም ደግሞ ግቢ ውስጥ ነው ያደግኩት። እውነት ለመናገር አይዶን ኖ ዩ እና አም ሶሪ አባውት ዲስ እንደሚያመጡ የምድር ላይ የቆየ ስድብ ለአድናቆት እንዲመች

ሞርኒንግ ለሽንት ስነሳ ስድስትን ያዟት ሰባት ቀርታለች ስምንትን እያሏችሁ ነበር። አፍተር አወር ነበርኩ ልበን በዕልሜ። ኧረ በስመ አብ እንድትለቁት ያዛችሁ ትቋየሩ። አንዳንድ ሰው ይታደሉታል እንጂ አይደረገሙትም ይባላል። አንዳንድ ሰው ስም ሲወጣለት ታገል ተብሎ ይወጣለታል። ታገል ትለዋለች እናቱ ስጠራው እስከ አርባ ዓመት ይታገላለሁ እስከ አርባ ዓመት መታገል ይታገላሉ። አንዳንድ ሰዎች አንተ እንደሱ አበበተካ እናንተ በቃ ይኸው ቀራችሁ እንደታገላችሁ። የስም ምጣ ፈንታ አለው። አባቴ እኛን ሁሉ ልታስለቅሱ ነው? ወይኔ በስማ አስቀየርኳት። ጊፍቷን እግዚአብሔር ስጥሽ። ቴንኪ ሶ ማች አፕርሽር። እንደዚህ አንዳንዴ እንደዚህ ዝም ብላችሁ ባላችሁ ጥቃቅን አነስተኛ የሰጠው ያለውን የሰጠ ንፉጋ ይባልም ይባላል። በነፃ ከመዝናናት ይሻላል። ዝም ብሎ የአንገት መግቢያ ይሄ ምንድን ነው? የሻማ ሁለት ሁለት ዶላር። ቴንኪ ዩ ተከተሏት። እሷን ጥቃቅንና አነስተኛዎች አስራ ስድስት ሰው ሪኩዌስት ይልካል። የድህነታችሁ መንፈስ ማ አንዳንድ ሰዎች ላይቭ ላይ በነፃ ለመዝናናት ሪኩዌስት ትልካላችሁ። ትክክለኛ ቢአይፒ የሆነ ሰውማ ቁጭ ብሎ ጊፍት ነው የሚያዘንብኩ አላችሁ። በር ላይ ድብቁ አለማየሁ ምናምን ዘበኛ ምትመስሉ ከታች ቁጭ ብላችሁ አላስገባም፣ እዛው ቁጭ በይ ይህኔ መሰለ ውበት እያለ ያንቺኔ ገንገልማ ፊት ቁጭ ብዬ ባላየው። ሰብስክራይብ ሲያደረግልኝ ማን ነው? ቴንኪ ቴንኪ ኔ ፍቅር ቴንኪ መሰለ ውበት እያለ የማንንም ጎንጎል ማፊት ክፈች ስትባይ፣ ማምዬ አልጋ ላይ ነው ያለው ተኝቻለሁ። ከዛም ይቀጥለው አድናቁት የእኔ ጀግና የትኛው ጦርነት ላይ ነው? እኔ ምንሽርና ጠበንጃ ይዜቱ ቆጭ በይዛው በቃ አላስገባም። አትላኩብኝ ሪኩዌስት መንደሬ ትለኛለች። ይኸውላችሁ አሁን እቺ ጎማ ጫማ ፊት ወይ ለካሜራም አይሆንም ፊትሽ ናባቷና እዚህ ገብቶ የሰው አፒታይት ለመዝጋት ነው። ጊፍት ሲወርድ ደግሞ እናንተ ላይ እንዲወርድ ነው። ሁለት መቶ ብር ከፍዬ የተሰራው እኮ እንድታይ መሰለኝ። ለሰው ሰርግ ነው። ሁለት መቶ ብር ከፍዬ ፀጉሬን የተሰራውት ያውም የመቀኛ ሙቀታ አንዳንድ ስለምንሰራው የምንሰራው ነገር መታየት እኮ አለበት። ዋጋ ከፍለን አይደል እየተሰራነ ከዛ በላይ ወረፈው ጠብቀን ስንት ወረፋ እኛ በምን ልንታይ ነው? እንደ ከሶስት ስ ለመግባት ከዛ በላይ ደግሞ አሁን እየተኝቻለሁልሽ። ይሄ የጋናዎች የሚመስል ኮፍያ አለ ደግሞ ሴቱም ወንዱም እያደረገው ገብቷል። ደግሞ አሁን እሱን አድርጋችሁ ነው ብትገቡ፣ እርግጠኛ ነኝ አንዷን ባስገባት አሁን አልጋ ላይ ሆና ያንን እዛ ላይ ሰቅላለች። ትልቅ ሽልጦ የሚያክል እንትን ይሄ ሻሽ ከዛ ባዝሊሏ ልቅልቅ አድርጋ መብራት ጠፍቷል ትልሻለች። ድቅድቅ ጨለማ ውስጥ ድቅድቅ ጨለማ ማርያም እንደዚህ ነው። አሁን ባስገባችሁ አምስት መቶ ብር ጎድሎኛል። ለምን አምስት መቶ አይደለም አንድ ብር ለምን አይጎድልሽም? አንሰጣችሁም ጋይስ። በዚህ ላይ አሁን እኛ የምንረዳ ሊቢያ ላይ ላሉት ሰው ብቻ ነው በቃ። ዳሴ ተናግረናል እኮ ላይቭ ላይ ጋይስ፣ እኔ በራሴ በፔጅ ተናግራለሁ። በፊት ስትመጡ ሶስት መቶ አራት መቶ ብር ስትሉ የኢትዮጵያ ያው ሁለት ሺህም ሶስት ሺህም ሰጠናል። ወሬ አያስፈልግም። እዚህ ጋር አንሰጣችሁም ጋይስ። አጻፉ ፕሩቭ ምንም የላችሁም አንሰጥምም። በቃ አሁን ሊቢያ ላይ እየተሰቃዩ ላሉ ሰዎች ብቻ ነው የምንረዳው ጋይስ። እየመጣችሁ የወተት ጎሎኛል። ገና ለገና ማሜ የሁለት ልጅ አላት ብለሽ እዚህ እየመጣሽ የወተት ጎሎኛል፣ የዳይፐር ብጤ። እኛ በሽንት ጨርቅ ነው ያደግነ። አንዷን ልብስ ቅድድ አድርገሽ ለስንት ወር መጠቀም ትችያለሽ። የምን ስፖይል መሆን ነው? ሰው ካለው ነው ልጅ የሚያሳድግ ልብስሽን ቅድድ አርገሽ ነጠላ ይኖራል መቼም፣ እዛ ኢትዮጵያ ሞልቷል፣ ጋቢ። እሱን ከመቶ ቅድድ አርገሽ እሷን እያረግሽ መጠቀም ነው። ጭፍጭፍ እያረግሽ መጣልም ካለብሽ እዚህ ስትመጡ ምንድን ነው ልመና የምታበዙ? የለም ልመና እናስፋፋ እዚህ በኋላ ጋይስ ጅ። አሁን ሊቢያ ላሉት ብቻ ነው የምንረዳው፣ ዛሴት እነሱም እየተሰቃዩ በሙቀትና፣ ስንት ወጣት አንገቱን ደፍቶ ያለ። አንቺ ደርቶች ለተዘረመጥሽው እኛ የምንረዳ ምንድን ነው? እዛው የዘረመጠሽ ይርዳሽ፣ ረቺ ደናቁርት። ገብታችሁ የሆነ ወይተርስም ስሩ፣ ሰው ቤትም ተቀጥራችሁ ስሩ። እንዲያው የሆነች ነገርም ጉልጉሎም ካለ መጎልጎል መቆፈርም ካለባችሁ እኛ ልጆቻችን ስናሳድግ እኮ የማንንም ነጫጭባ በአዙርም ጠርገን ነው እዚህ ድረስ የደረስ ነው። በሌሊት ጋዝ ስቴሽን እና ሰመን ለመን አይናችን እያቃጠለን ምን አባታችሁ ነው እዚህ ልመናም ተስፋፉ እየመጣችሁ እንዴ? የለም እዚህ አሜሪካ ላይ አልጋ በአልጋ ያሳደግነ መሰላችሁ እንደ ልጆቻችን ይሄን የመሰለ በርገር በልቶ እንደው ፊቱን በውቃቅላ ሲመስል እኔ ፍዳዬን አይቼ እኮ ነው ያሳደግኩ ልጅ። በሌሊት ሰሜን ልብና ጋዝ ስቴሽን እየርኩ ማርያምን ነው ምላችሁ። ያውም የአበሻ እየገላመጠኝ ከካ አምስት ደቂቃ አረፍድሽ አስር ደቂቃ አረፍድሽ እያለ ልምቦጩን እየጣለብኝ እንደ ፍቅረኛው አለቀው እ ስንት በጨለማ ድቅድቅ ጨለማ ውስጥ ሂደን እኮ ነው ያሳደግነ ልጆቻችን። ምን አባታችሁ ነው፣ ልጆቻችን ወተታ ዳይፐር አንሶታል እዛው የዘረመጠ ሺ ግዛ። ምን አባታችሁ አገባልኛ ክፍታት ዴ አብዙት። እኮ አሁንም አለ ወጣት ለቤት ክራይ ይላሉ። ደግሞ ለሊቢያ ሊቢያ ለተቸገረ ብቻ ነው አሁን የምንረዳው። ሴት እኔ እንኳን እናት እና አባቴ እዚህ ሀገር እያሉ እንግዲህ ሰላሳ ሰው ነው ያለኝ። እኔ አሜሪካ ላይ ሶስት መቶ ገብቷል። እነሱ ተዋልደው ማለት ነው። ድሮ ሱዳን ሱዳን ሲባል በባስ ግቡ በእግራቸው ይግቡ አይታወቁም። የእኛ ቤተሰብ ነው የገቡት። አሜሪካንን ይዘውታል ተቆጣጥረውታል ስቴቱን እነሱ እንኳን እያሉኔ እጅ አልሰጠውም። ልጆቼ ሳሳድግ በጨለማ በሌሊት እየልኩ ነው ልጆቼን ያሳደግኩ። ሰከራ ትለኛል ደናቁርት። እንደ ሞርኒንግ ይሰከራል። እንዲአንቺ በክት ሰርግ ተጠርቼ የልኩት እንትን እንኳን አለቀቀኝ እስከሁን ድረስ። ልጄን ሳሳድግ በሌሊት እጄ ነው ያሳደግኩት። ምን አባታችሁ ነው እዚህ እየመጣችሁ ለዳይፐርና ለወተት ምትለምኑ? ሊቢያ ላይ ያሉት ብቻ ነው አሁን የሚረዱ። ምንም እርዳታ የለም። ዳሴት መንገድ ፈልገሽ ሳህንም አጥበሽ ምንም ብለሽ ልጅሽን አሳድጊ። ልፋትሽን የምታቂው በዚህ ነው። የልጅሽን ውጤት ዋጋ ከፍ እያለ ብለሽ ለማውራትም ይመችሻል። እንዴ አበዙት እኳ አሁኑ የልጁ የአንበሳው ልጅ ሲወርድ አይተዋል መሰለኝ። በቃ ለዛ ነው እኮ የሆነች ጊፍት ጉርጉር እስትደረካዩ ወተት መግጃ ዳይፐር መግጃ ቤት የሚከራይ ምናምን፣ እኛ አስቆጭ ብለን የምናጫውተው ምን ይሰጠጋይ። እኔ እኮ አሁን ታይም እየተበላብኝ ነው። እዚህ ጋ ስድስት መቶ ሰው ይዤ ወጥቼ አሁን ለመዝናናት እፈልጊያለሁ ልጆቼን ይዤ ዝም ብዬ ለመዞር አንዳንድ ቦታ ግን፣ አየሩን ይዛችሁብኛል። ዘውዬ አባዬ ዋሳ ከባድ ከባድ ጀለስና እንደዚህ ነው በቃ። ዘውዬ ይገባዋል፣ እስኪ ይገባዋል። ኧረ ዘውዬ ጠፋ፣ በሰላም ነው እንዴ? እዚህ እየመጡ ለወተት ለሻይ ሄዱና፣ እንዴ አበዙት እኮ ዳይፐር እዚህ ሀገር ስልሳ ብር እኮ ነው። ውድ እኮ ነው እዚህ። በሽንት ጨርቀሽ እጥፍ አርገሽ። እኔም እዚህ ሀገር አሁን ቢቸግረኝ አገሩ አሜሪካ ነው። ያው እንደው መንግስትም ሊረዳ ይችላል፣ ይረዳል ይላሉ። ያላየውም ዳይፐር ሲሰጥ። ግን ዳይፐር የሚሰጥበት ካንትሪ እንትንስቴት አለ ይላሉ። ከሌለ ልብስሽ ቅድድ አርገሽ በዛ መጠቀም ነው። ዳት ሴት ይህምን ስፖይል መሆን ነው። ምን አባታቸው እዚህ ልመና ያስፋፋሉ። ወንድና ሴት በቃሽ። ሙዚቃ ክፍል እየሩስዬ እዬ የኔ ፍቅር ቴንኪዩ ቴንኪዩ የኔ ማ እየሩስ ምትባዩ ልጅ በቃ ሙዚቃ የበላሽ ዋይ ብቃ። ኦርደር አታርጊኝ አንቺ። ከካም እዛ ማፊ ሚሽኪል አያልሽ ማዳመም ትወጣለች። ወይ ደግሞ እዚህ አሜሪካ ላይ ቅባትሽን፣ ልብስሽን የሴንቴቲክ የሆነ አምባር ጭቃ ምናምን እየደረደርሽ ዋልማርት ላይ ቆመሽ እኔ እንዳዳምጥ ሙዚቃ እንድከፍት አትዘዥኝ። ጆሮሽን ይዤ ነው ማስወጣሽ። ጎልኬ ነው የምጥላችሁ እዚህ ቤት የምትሳደቡ ሰዎች አትዘዙ። ኦርደር አታርጊ ምን አባሽ። እኔ ነኝ እኮ ኢንተርኔቱንም ለስልኩም ታብሌት አስራ ስድስት ታብሌት ነው ያለ አንቺ ሙዚቃ ትሰሚያለሽ ተብሎ እየተበላሸ አንቺ ትሰሚያለሽ ተብሎ እኮ ነው ዘጠና ዘጠኝ ታብሌት ምገዛ ያውም አምስት አምስት መቶ ብርና ሶስት ሶስት መቶ ብርና። አንቺ ደናቁርት ምን አባሽ በነፃ ነው እንዴ እዚህ ቤት የሚመጣ ታብሌቱ? አንዱ ሲበላሽ አንዱ ሲሰበር አንዱ ሲበላሽ አንዱ ጠቅላላ ሳምሰንግ ነው እዩ አምስት መቶ ሶስት መቶ ብር አንቺ ሙዚቃ ትሰሚያለሽ ተብሎ ሳሰሚ፣ ለምን አትቀሪ መጠሽ። ኦርደር አታርጊኝ። ይህ ሲበላሽ ደግሞ ሌላ ይገዛለሁ። ይው ይም ዘሰም የገዛሁት በነፃ የሚመጣ መሰለሽ እንዴ? እንዴ የኦርደር ያደርጉኛል እኮ አንቺ ትሰሚ ያለሽ ተብሎ እኮ ነው። ሁለት መቶ ብር ሶስት መቶ ብር ጎስ ስፒከር የሚገዛ እዚህ መጣችሁ እንዴት በነፃ እንደምታዩት ሁሉን ነገር የኢንተርኔት እንኳን ማትከፍሉ እዚህ ቁጭ ብላችሁ አድርቆች እንኳን ቸገርሽ፣ በደንብ ይቸግርሽ። እስቲ እዚህ ጋ ያላችሁ ደግሞ እኔን ስደቡኝ ምር ቋንቋ ፊት ሁሉ አጻፉ ስድስት ጊዜ አጻፉ ልታይበት በኮመንት አሸፍኑት ፊቴን ኢትዮጵያ ሕዝብ ተረድቶ አያቅም። እኛም አሜሪካ ላይ ቸግሮናል እንኳን እናንተ እናንተስ እንደውም እናት አባትሽ የሰራው ድሮ ድሮ መሬት ሲቀበል የሰራው ቤት ይኖራል። እኛ ሁለት ሺ አምስት መቶ ብር ቤት ለቤት አለ ኢትዮጵያ ውስጥ በአምስት ዓመትህ እናቴ ቤት መቀመጥ ትችላለህ። እንደው እስከምትሞት ግር ብለህ እስከምትገነዝ በቃኝ ብለ ካልወጣ በስተቀር ዞዬ ማይ ጋድ ማይ ፌቨራይት ማይ ፌቨራይት ማይ ፌቨራይት ኢስ ፕሌን ፕሌን ፕሌን ፕሌን ላቤቱ እኔም ለሰው ብሰጠው ፕሌኑ ነው ማርያም በጣም ደስ የሚለኝ እንዝ ብለህ እስከምትወጣ ሂሳብ የለብህ። ኢትዮጵያ ያሉ እናቶች እራሱ አያስወጧችሁ ምን አይ አባቴ እናቴ እያክ የተወለድክበትን ሶፋ እስከምትሞት ድረስ ታረጅበታለህ፣ እናቴ ቤት። አሜሪካን የምንኖር ሰዎች ግን ፍዳችን እያየን ነው። ስፕሪ አርገው እንደው ፀጉራቸውን ጀርከብ አርገው ቻፕስቲካቸውን ልፍጥጥ አርገው ነጭ ቲሸርት ለብሶ ኮፍያው እንዲያርጎ ሲመጣ እውነት አይምሰልህ፣ አሩን በልቶ ነው እዚህ ሀገር ሚኖር። እቺ ቤት ለመከፈል ስንት ውጣ ውረድ አላት። እና ኢትዮጵያ ውስጥ ሆናችሁ ትልቁ ኢምፖርታንቱ ምንድን ነው? ቤት ነው። ቤት ላይ ቤት ካላችሁ፣ ሆድህን ሽሮ ብትበላ፣ በጥብጣ ብትበላ፣ ስጋ ትበላ፣ ማንም የሚያይ የለም። ዳሴት ምን ነው? እኔ እናት እና አባቴ ቤት በተመለስኩ ነው ያልኩ። እንደው የሆነች ነገር ሰጠውኝ። እንዴ እዚህ ሀገር አሜሪካ ላይ ሁሉም ፈሱን ፈስቶ ነው የሚኖረው። ጋይስ እንዴ ችግር አጻፉ እየመጣችሁ እዚህ ጋር በሰኩ ችግር። አሁን ሊቢያ ላይ ያሉ ሰዎች ነው የሚረዱ በዚህ ሰዓት ብዬ ተናግሬ ያለው ለወተት አጥቼ ነው ዳይፐር ምገዛበት እዛው ሱቅ ጎሚ ያረገሽ በሌሊት ራሱ መንገድ ፈልጎ ዳይፐሩን መግዛት አለበት። ካልቻለ ደግሞ የቤተሰቦችሽን ጨርቅ ቀደድ አድርገሽ፣ ምንም እንደ ቤቱ እንጂ እንደ ጎረቤቱ ቤቱ አይኖርም ሰው እሷን ጭፍጭፍ እያደረግሽ መግዛት ነው። አንዳንዱ ቆስፖይ ልኮ ነው ክርስቶስ። ትክክለኛ ነገር ነው የምንናገረው ጋይስ። አንዳንድ ሰውን እኛ ያደግ ነው ምንም አይ ነው እንትኑ ሂዷል። ቴክኖሎጂው እያደገ ሂዷል። ሁሉም ነገር ተቀይሯል። ባይፎ ምናምን ግን የግድ እኮ በዳይፐር ማሳደግ እኮ አይጠበቅብን ነው። ትክክለኛ እናትነትሽ የምታውቂ እንደውም በቅዘን ተጨማልቀሽ ጨርቋን ጨፍጨፍ አርገሽ ስታሳድጊ ነው ልጅሽ። ሴት እናቶቻችን እንደዛ አይደል እንዲያሳደጉን እዚህ ሀገር ሲስተሙ ነው ስለሚባል ነው። እኔ አዶማ የምገዛበት ገዛበት ከሌለኝ ለልጄ ልብሴን ቀደድ አርጌ የልጄን ጥብጥብ አርጌ ባሳድገው ምን ችግር አለን? ኢትዮጵያ ውስጥ ሁናችሁ እየተቆራመዳችሁ ዳይፐር የምትፈልጉ ሰዎች አላችሁ። ዳይፐር ከሌለሽ ጨርቀሽን ቀደድ አርገሽ መጠቀም ነው። ዳሴት እንዴ ይህ ኢትዮጵያ ላይ ለልጅሽ ዋጋ በዳይፐር ማደግ አለበት ያላችሁ ወተት ደግሞ ኒዶ ምና መግዛት ካቀተች ኮንትራት ገብተሽ የግድ ቆርቆሮ መጠጣት የለበትም ልጅሽ። ታሴት ምንድነው ስፖይል የምትሆኑት እዚህ መጣችሁ? አበዙት እኮ። እንዲ የኢትዮጵያ ሰው ምስኪን ነው ተብሎ እዚህ የመጡ ቸገረኝ፣ ፈለጠኝ፣ ቆረጠኝ ይላሉ። ከዚህ በኋላ እኛ ነን ግራችሁን አስዘን ያስደከልናችሁ። አበዛችሁት። መንገድ ፈልጌ ልጄን ማሳደግ ያለብኝ እኔ ነኝ።